በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰራዊት ጌታ አምላካችን እግዚአብሔር ከሁሉ በፊት የተመሰገነ ይሁን። ለዚህ ሰዓትና ጊዜ አድርሶ እናንተም ለመጠየቅ እኛም ደግሞ እንደ ሃይማኖት አባቶች አባቶች የቤተክርስቲያኒቷን መጪውን ጊዜ በተቻለ መልኩ መልስ ለመስጠት ጠርታችሁን ስለተገኘን ከሁሉ በፊት እግዚአብሔር የተመሰገነ ይሁን። እናንተም ስለጠራችሁኝ በድርጅታችሁ ስም አመሰግናለሁ። ያለሁበት ደብር ቦሌ ደብረገነት ቅዱስ ጊዮርጊስ ቤተ ክርስቲያን ወይም ካቴድራል ነው ያለሁት። አባ ገብረ ሚካኤል ገብረ ማርያም እባላለሁ። የደብሩ የስብከተ ወንጌል ክፍል ኃላፊ ነኝ። ሰሙነ ሕማማት የሚለው ከመጀመሪያ ወደ ስሙ ትርጉም እንሂድና ሰሙን ማለት ይሄ ሳምንት ማለት ነው። ህማም የሚለው ደግሞ መከራን የሚያመለክት ነው። የመከራ ሳምንት ወይም የመከራ ጊዜ ሳምንታት ተብለው ይጠራሉና ከዚህ ከሰኞ አንስቶ እስከ ትንሣኤ ሌሊት ክርስቶስ ተነሳ ተብሎ በቤተ ክርስቲያን እስከሚታወጀው ድረስ ያለው ሰሙነ ሕማማት የመከራ መታሰቢያ ጊዜ ተብሎ ይጠራል እና የሚጀምረው ከሰኞ ነው። የሚጀምረው ከሰኞ ጀምሮ ይሄ ነገር በቤተክርስቲያን ክርስቲያን በከፍተኛ ሁኔታ ሲከናወን ይውላል ያድራል። ብዙ ንባብት ብዙ መጻሕፍቶች ይነበባሉ። ስለዚህ ይሄ በተመለከተ የቤተ ክርስቲያን አባቶች ያሬዳዊ ከጾመ ድጓ እንዲሁም ደግሞ ከልዩ ልዩ መጽሐፍ የተውጣጣ ግብረ ሕማማትም ይባላል ከብሉይ ኪዳንም ከአዲስ ኪዳንም ከነቢያትም ከኦሪትም የተውጣጣ ትንቢቱን ይናገሩ የነበረ ክርስቶስ ወደዚህ ዓለም እንዴት እንደሚመጣና በዚህ ዓለም ላይ የሚደርስበትን የሚያስተምረውን ስለሚገጥመው ፈተና ሁሉ የሚናገር የሚናገር መጽሐፍ ነው እና ይሄ መጽሐፍ ያልያዘው ከሊቃውንትም ከብዙ ከአዲስ ኪዳንም ከብሉይ ኪዳንም ከተለያየ ነገር የያዘ መጽሐፍ ነውና ሕማማት ይባላል። ራሱ መጽሐፉ ግብረ ሕማማት ነው የሚባለው እና ግብረ ሕማማት ማለት የመከራውን ጊዜ የሚያወራ ስለሆነ ግብረ ሕማማት ተብሎ ይጠራል። ስለዚህ ይሄ ሳምንት ሕማማት ተብሎ የፈተና ሳምንት፣ የስቃይ ሳምንት፣ የመከራ ሳምንት፣ የክርስቶስ ፈተናውን የምናስብበት፣ የክርስቶስን መከራውን የምናስብበት ጊዜ ስለሆነ ግብረ ህማማት ብሏል መጽሐፉ። እንደገና ደግሞ ሳምንቱ ሰሙነ ህማማት ተብሎ ይጠራል። ቤተ ክርስቲያን በዚህ መልክ ላይ በዚህ ሳምንት ላይ እንደሌላው ጊዜ አገልግሎቷ ይቀየራል። እንደሌላው ጊዜ አይደለችም። ክርስትና ካለ ክርስትና አይኖርም። ፍታት ካለ ፍታት አይኖርም። ቅዳሴ ካለ ቅዳሴ የለም። ዘወትር ተሰጣቸው የነበሩትን አገልግሎት ሁሉ ትቀይራለች፣ ትለውጣለች እና ይሄንን ሳምንት የጨለማ ሳምንት ብላ ነው የምታስበው ቤተ ከጠዋት እስከ ማታ ቅድም እንዳልሁ ይሄ ስንክሳር የሚባል መጽሐፍ እየተነበበ እየተሰገደ ግብረ ህማማት እየተጸለየ ነው የሚሰነብተውና ካለባበሳችን ጀምሮ ይቀይራል። ከቤተ መቅደሱ መንበሩ ጀምሮ ጥቁር ነገር ነው የሚለብሰው፣ የሀዘን ነገር ነው የሚታየውና ጠቅላላ ይሄ ሁሉ የደስታ የምልክት የጭብጨባ የምናምን ምናምን በፍጹም የሚታይባት አይደለችም። ቅድም እንዳልሁ ሰው ቢሞት ፍታት አይፈታም፣ ክርስትና የሚባል የለም። ዘወትር በሕማማት ሳይገባ የምሰጠውን አገልግሎት በሙሉ ታቆምና አዲስ አድርጋ እንደሌላ ያን የብሉይ ኪዳን ዘመን የጨለማውን ዘመን ሰውና እግዚአብሔር ተጣልተውበት የነበረውን ዘመን አምስት ሺ አምስት መቶ ዘመን ያንን የመከራ ዘመን ክርስቶስ ከመምጣቱ በፊት የነበረውን ዘመን የምታስታውስበት ጊዜ ስለሆነ ጠቅላላ ይሄ የጨለማ ዘመን ይባላል። እነዚህን አምስት ቀኖች እንግዲህ ክርስቶስ እነዚህ ማነው ቤተክርስቲያን ይህንን እንትን እምትለው ክርስቶስ አምስት ሺ አምስት መቶ ዘመን ሲፈጸም ወደዚህ ዓለም እንደሚመጣና ና ይቺ አምስት ሺ ምትለ አምስት ቀን የዛኔ አምስት ሺ ዘመንን የምናስታውስበት ስለሆነች ይቺ በአምስት ቀን ተኩሏ ደግሞ የትንሣኤ ሌሊቷ ግማሿ ተቆርጣ ትመጣና ልክ ስድስት ሰዓት በኋላ ትንሣዊ ይበሰላል። ከዛ በፊት ያለችቷ ግን ግማሿ ቀን ወደዚህ ትመጣና አምስት ሺ አምስት መቶ ዘመን ሲፈጸም ክርስቶስ ወደዚህ ዓለም እንደመጣ ለማጠየቅ ያችን ምሳሌ በማድረግ አምስት ቀን ሙሉ በራሱን በቻለ ልዩ አገልግሎት ስትገለግል ትቆያለች። ከጊዜ በኋላ ግን ደግሞ ከትንሣኤ ቀለሁድ ማታ ግማሹን ደሞ ወስዳ ወደዚህ ታመጠዋለች፣ ግማሹን ደግሞ ወደ ትንሣኤ ወስዳ ክርስቶስ የተነሳበትን ምስራች የምትናገርበት ስለሆነ ይሄ የአምስት ሺህ የአምስት መቶ ዘመን የመከራ ዘመን፣ የስቃይ ዘመን፣ የፍዳ ዘመን፣ የመርገም ዘመን ያንን ለማስታወስ ይህንን ሕማማት ብላ ጠርተዋለች፣ የጨለማ ዘመን ብለዋለች። ስለዚህ አገልግሎት የለም፣ ማህሌት የለም፣ ታቦት ንግስ ቢሆን አይስ እንትን የለም በንግስ ቦታ ላይ። ለምን ቢባል ይሄ ምንም ነገር ጨለማ የሆነበት ዘመን ስለሆነ፣ ቅዳሴም ስለማትሰጥ፣ ክርስትናም ስለማይነሳ፣ ፍታትም ስለማይፈታ ሁሉ የምትሰጠው መንፈሳዊ አገልግሎት ሁሉ አቁማ በሌላ መልኩ ነው የምታስበው እና ቅድም እንዳልሁ እነዚህ መጻሕፍት እየተነበቡ እየተሰገደ እየተጸለየ ቤተክርስቲያን ከጠዋት እስከ ማታ ድረስ የሚዋልበት ጊዜ ስለሆነ ህማማት ማለት የመከራ ሳምንት ነው ብላ ነው ቤተክርስቲያን የምትጠራው። መርገመ በለስ ይባላል። ቀኑ በለስ የተረገመበት ቀን ነው የሚሉት ሁለት አይነት ነገር አለ በቤተክርስቲያን። ማርቆስ ወንጌል ወበሳኔታ ብሎ ያመጣዋልና በነጋው ሲል ሰኞን ነው የሚያጠይቀው። ሰኞ ማለት በነጋው ካለ ትናንትና ምን አድርጎ ነበረ? በነጋው ካለ ሰኞን ካመጣልን፣ በሰለስቷ አላለም፣ በሁለተኛው ቀንም አላለም። በነጋው ነው ያለ። በነጋው ካለ ማርቆስ እንደሚለን ሰኞን ነው የሚለው። ሌሎቹ ደግሞ ነማቴዎስ ደግሞ እውር ነው የሚሉት። እና ይሄን ቤተ መቅደሱን ያጸዳበትን ቀን መነሻ እናርገውና ቤተ መቅደሱን በኢየሩሳሌም ሆሳይናን ካከበረ በኋላ ያለውን ታሪክ ብዙ ነው እሱ። ደግሞ ሌላ ለገተቸው የሰኞ እለታን ማጠነጥ ነውና አሁን ሰኞለታ ቤተ መቅደሱን ያጸዳበት ቀን ነው። አንዳንዶቹ ቤተ ክርስቲያን ሊቃውንት ውርለት ነው ቤተ መቅደሱን ያጸዳው ሲያጸዳ ውልዎ፣ ከዛ ሲመሽበት ወደ ቢታንያ የምትባል ከተማ ሄዶ በዛ አደረ ነው የሚሉት። ነገር ግን ማርቆስ ደግሞ ሰኞለት ያጸዳው ነው የሚለው ቤተ መቅደሱን እና ያ ቤተ መቅደሱ ብዙ ነገሮችን መልኩን ቀይሮ የእግዚአብሔር ቤት መሆኑን ቀይሮ የአምልኮት ቦታ መሆኑን ቀይሮ የገቢያ ቦታ ሆኖ አግኝቶት ነበረ እና እንደጠበቀው አላገኘውም። በነገራችን ላይ ኢየሱስ ክርስቶስ ያ የእምነት ቤት ሁልጊዜ ወደዛ ቦታ ላይ እየሄደ ያስተምራል፣ ይጸልይ ነበረ እና ግን የዛን ቀን ሲመጣ ግን ቤቱ የሌላ መሸጫ ሁኖን ያገኘውና ሌላ የሃይማኖት ሳይሆን የስጋዊ ገቢያ ሆኖ ስላገኘው ጸሎትነቱን ረስቶ በሌላ መልኩ ተቀይሮ ስላገኘው ጅራፍ ገምዶ ከዛ ገርፎ ቤተ መቅደሱን አጽድቶ የወጣበት ቤት። ይሄ ቤት የአባቴ ቤት ነው እንጂ የገበያ ቤት አይደለም፣ የሽያጭ ቤት አይደለም፣ የነጋዴ ቤት አይደለም፣ የስጋውያን ቤት አይደለም። የመንፈሳውያን ቤት ነው። ስለዚህ ከእግዚአብሔር ጋር የምትገናኙበት እንጂ ከስጋ ጋር የምትገናኙበት ቤት አይደለም ብሎ ያንን ገምዱ በጅራፍ አስወጣ ነው የሚለው። ከዛ በኋላ ይህንን አድርጎ እንግዲህ መቅድም እንዳልሁ ማቴዎስ ይህን ነው የሚለው፣ ማርቆስ ደግሞ ሰኞ ነው የሚለው እና ሊቃውንቱ በሁለት ተከፍለው ነው ይሄን የሚሉት። ያም ይሁን ይህም ይሁን ግን ዋናው ቤተ መቅደሱ መጽዳቱ ነው። ሰኞ የሚያጽዳው፣ ማክሰኞ የሚያጽዳው፣ ስለዚህ ቤተ መቅደሱን አጽድቷል ማለት ነው። ስለዚህ በዚያን ቀን አንድ ነገር ብሏቸው ነበር። ደሞ ያላቸው ምንድን ነው? ይሄ ቤተ መቅደስ አፈርሰዋለሁ፣ እናንተ 46 ዓመት ደክማችሁበታል፣ እኔ ግን በሶስት ቀን እሰሯለሁ፣ አፍርሻ እሰሯዋለሁ አሏቸው እና ሲነግራቸው ምንድነው ይህንን ያለበት ምክንያት እነሱ ያሰቡት አርባ ስድስት ዓመት ሙሉ የተሰራውን ቤተ መቅደስ የሶሎሞን ቤተ መቅደስ ነው ያሰቡት ለጊዜው እሱ ግን የነገራቸው በሶስት ቀን ያላቸው የራሱን ሰውነት ነው ይሄ ቤተ መቅደስ ያላቸው ይሄ ሰዎች የእግዚአብሔር ቤተ መቅደስ ናቸው በነገራችን ላይ ስለዚህ ያ ቤተ መቅደስ ሰው ሰራሽ ነው ሰዎች ናቸው የሚገለገሉበት እግዚአብሔርንም የሚመሰገንበት ቢፈርስ ሰው ይሰሩታል ይሄ የኛ አንተ መቅደስ ቤተ መቅደስ የተባለው ግን የኛ ገላ ነው ማን የሰራው እግዚአብሔር ነው ስለዚህ ማፍረስም መጠገንም የሚችል እሱ ብቻ ነው። ማንም አንተን መጠገን ማፍረስ አይችልም፣ በቁመት ላይ መጨመር አይችልም እግዚአብሔር ካልሆነ በስተቀር ማለት ነው። ስለዚህ ይህን ቤተ መቅደስ ሲል የራሱን ገላ የሚሞትበት ጊዜው እንደደረሰ በሦስተኛው ቀን እንደሚነሳ ሲያጠይቅ ያንን አላቸው። ግን ሲነግራቸው ለጊዜ ወሰዱት እነሱ ምንድን ቤተ መቅደስ ያለው የእኛን ቤተ መቅደስ ነው ብለው በጣም ተቆጡ፣ እና ቁጣቸውም ሊያስቀረው አልቻለም። ገርፎ አስወጣቸው፣ ቤተ መቅደሱን አጸዳ። ከዛ በኋላ ግን ወደ ኢየሩሳሌም ማነው ወደ ደብረ ዘይት ወጣ። ደብረ ዘይት ማለት ዕለት ዕለት እየሄደ ሲያስተምር ይውላል። ማልተ ይምህር ወለሊተ ይበጁ ውስተ ደብረ ዘይት። ቀን ቀን በኢየሩሳሌም ሲያስተምር ይውላል፣ ማታ ማታ ደሞ ራሱን የሚያስጠጋበት ቦታ ስለሌለው ደብረ ዘይት በሚባል ተራራ ላይ እየሄደ ያድር ነበረ፣ ሲጸልይ ሲሰግድ ያድር ነበር እና ጠዋት ላይ ሲመለስ ሰኞ ለታ ሲመለስ ራበው ይላል፣ ተራበ ተራበና በለስ ቅጠል አየ ዛፍ አየ አሁን መቼ ነው የሚሆነው ሰኞ ዕለት ነው በለስን ተመለከተና ስለ ተራበ ወደ እሷ ተጠጋ ግን አይ ተመለከታት በለስ ጊዜው አልነበረም በዚህ ሰዓት ላይ ለማፍራትም ጊዜው አልነበረም ፍሬ ለመስጠትም ጊዜው አልነበረም ግን ይቺ በለስ በቅላ አበባ ማነው አፍርታ ቅጠሏ አምሮ ታየ አንድም ለማስተማር ትሆን ዘንድ ነው እንጂ ጊዜው አልነበረም የማፍሬዋ ጊዜ አልነበረም እና ተርቦ ስለነበረ በባህሪው ክርስቶስ ስጋ በመልበሱ እንጂ እንደ አምላክነቱ የሚራብ አምላክ አይደለም። ግን የእኛን ስጋ ስለለበሰ ተራበ፣ ተጠማ የሚለው ቃላት የእኛን ስጋ ስለለበሰ በእኛ ስጋ ነው የሚነገርለት። ስለዚህ እንጂ የሚራብ የሚጠማ አይደለም። እሱ የሰዎችን ህይወት የተራበ ነው የሰዎችን ህይወት ነው የሚጠማው፣ እንጂ የሚበላው የሚጠጣው ነገር አስጨንቆት ወደዚህ ዓለም መጥቶ እኛ የምንበላውን እኛ የምንጠጣውን አይደለም የሚበላው። ስለዚህ መለኮት የተዋህደው ስጋን ያለው የለበሰውና በተዋህዶ የከበረ ነው። ስለዚህ ሄደና አያት ይላል። ተመለከታት፣ ግን ባዶ ቅጠል ናት፣ ባዶ ዛፍ ናት። ምንም ነገር ቅጠል ብቻ ነው ያላት፣ አንድም ፍሬ የላትም። ብያ ያለው ጊዜው ምንድን ነው? የማፍሬዋ ጊዜ አልነበረም። ጊዜ ያላቸው በለሶች የሚያፈሩበት ጊዜ እና ተመለከተ አያት፣ ምንም ነገር የላትም እና ረገማት ለዘላለም ፍሬ አይገኝብሽ ነው ያላት። ያቺን ዛፍ ማለት ነው። ለዘላለም ፍሬ አይገኝብሽ አላት። መቼ? ሰኞ ዕለት ነው ይሄን ያደረ ወዲያ ሲመጣ ከደብረ ዘይት ወደ ኢየሩሳሌም ሲመጣ ማለት ነው እና ረገማት። ዛን ጊዜ ያቺ ዛፍ ደረቀች። አሁን ስለ ዛፏ፣ ስለ ቅጠሉ አይደለም ክርስቶስ የተጨነቀው። ተራበ የሚለውም በምሳሌ ለመንገድ እንጂ በቅጠል የተመሰሉት እስራኤላውያን ናቸው። በበለሷ የተመሰሉት እስራኤላውያን ናቸው። እና እስራኤላው ሲመጣ ሃይማኖት አጣባቸው፣ ምግባር አጣባቸው፣ ፍቅር አጣባቸው ትትና አጣባቸው ፍራህ እግዚአብሔር አጣባቸው፣ ነፍሰ ገዳዮች ሁኖ አገኙት። እምነት አላቸው ግን የእምነትን ስራ አይሰሩም። እምነትና ስራቸው የተለያየ ነው። የአብርሃም ልጆች ነው ይላሉ ግን የአብርሃምን ስራ አይሰሩም። እና ስለዚህ በአንጻረ በለስ ይላል። በበለስ አምሳል ማንን ነው የረገመ? እስራኤልን ነው። ሲመጣ አንድም ፍሬ አላገኘባቸውም። አንድም ሃይማኖት ብቻ ባዶ ባዶ ቅጠል ብቻ ሆነ ስላገኛቸው እረገማቸው ይላል። ስለዚህ በለሷን ረገማት። ሲረግማት ይቺ በለስ ደረቀች እንችላል አላ። በነጋው ሲሄዱ ደቀ መዛሙርቱ ትላንትና የረገምካት መምሪ ይቺ በለስ የረገምካት ዛሬ እኮ እንዲሁን አልቻሉ። ስለዚህ አያችሁት አለ እምነት ካላችሁ ሁሉ ነገር ይሆናል አለና ተረጎመላቸው፣ ነገራቸው፣ አስተማራቸው። ስለዚህ ሰኞ ለታ ማለት በለስ የተረገመችበት በበለስ አምሳል እስራኤልን ፍሬ ስላጣባቸው ያዘነበት የረገመበት ቀን ነው ነው። መርገም ለክርስቶስ ይቻላል ወይ አይቻልም? ማነው ባህሪው ማለም መርገም፣ ነገር ግን የማስተማሪያ ተማስተማሪያ ተሆን ዘንድ ነው። ስለዚህ እርግማኑን ደግሞ በምን መልኩ ነው የምናየው? እስራኤል ከተረገሙ እስካሁን ድረስ ሃይማኖት የሃይማኖት ሰዎች ሆነው አልተገኙም። እስካሁን ድረስ እስካሁን ድረስ የክርስቶስ መምጣት አልተቀበሉ እስካሁን ዋሳት ድረስ። ስለዚህ ለዘላለሙ ያላቸው ለዚህ ነው። እስከ ዘላለም ድረስ እስራኤል አሁንም ነገም ከነገም በኋላ ክርስቶስ ተወለደ ብለው አያምኑ ሞተ ብለው አያምኑ እኛ ሰቀል ነውም ብለውም አያምኑም እና በዚህ መልኩ ነው የሚታየው ሰኞ ዕለት ማለት ነው። ስለዚህ አንደኛ ቤተ መቅደሱን ያነጻበት ሁለተኛ ደግሞ በለስን የረገመበት ዕለት መሆኑን የምናስታውስበት የምናስብበት ስለሆነ ይህንን ደግሞ ወደኛ ሕይወት ስንወስደው ባዶ እምነት ያላቸው ሰዎች ዛሬ እምነት ብቻ የሆኑ ግን በእምነታቸው ደግሞ መልካም ስራ የማይሰሩ ምግባር የሌላቸው ባዶ ነጠላ ብቻ የሆኑ ባዶ ብቻ በግሬ የሚመላለሱ ገዳም ሲባሉ ወደ ገዳም የሚሮጡ ወደ ጸሎት ቦታ ሲባሉ የጸሎት ቦታቸውን ጸሎታቸውን ይዘው የሚሮጡ ግን ባዶ ቅጠል ክርስቶስ ሲመጣ ምንም ፍሬ የሌላቸው ሰዎችን ሁሉ የሚመለከት ነው። በለስ ስለ በለሷ ስለ ቅጠሏ ብቻ አይደለም። ዛሬ እኔም አንተም ባዶ እምነት ብቻ ከሆን ምግባር ከሌለን፣ ሃይማኖታችን የሚፈልገውን የማናደርግ ከሆነ እምነት ከሃይማኖት እምነት ከስራ የተለየ ከሆነ የሞተ ነው እሱ። ስለዚህ ቀጥታ ምንድን ነው የተባሉ እስራኤል ብቻ ሳይሆኑ ዛሬ እምነት ብቻ ኑሮት ምንም ነገር ግን ስለ እምነቱ ጭንቀት የሌለበት ስለ እምነቱ ስራ የማይሰራ ስለ እምነቱ ብዙ ነገር የማያደርግ ከሆነ ይሄ ባዶ ቅጠል ብቻ ነው ማለት ነው። ስለዚህ ከዛኛዋ በለስ ጋር አብሮ የሚታይ ነው። የሰኞ ታሪክ ይሄን ይመስላል ባጭሩ ማለት ነው። አንጾተ ቤተ መቅደስና በለስ የተረገመችበት ቀን በበለስ አንጻር ቀጥታ እስራኤልን የረገመበት ቀን፣ ሃይማኖታት የሌላቸው ምግባር የሌላቸው ሲመጣ ለነሱ በነሱ ዘንድ የተወለደው እንደጠበቃቸው ሆኖ ስላላገኛቸው በዚያ መልኩ የተቆጣበትን የገሰጸበት ቀን ነው። እንግዲህ በለስን አስመልክቶ የተነጋገር ነው ይህን ይመስላል። ለሰኞ የነበረን እስካሁን ድረስ የነበረን ስለ በለስና ስለ አንጾተ ቤተ መቅደስ ይህን ይመስላል። እግዚአብሔር አምላክ ደግሞ የነገሰው ይበለን። በዚህ ይበቃናል፣ ይቆየን።